አልጠበኩም በጣም ነው ደስ ያለኝ። እንግዲህ ጋቢ ተሰጠኝ። ማዘሩም ሁላችሁን እውነት ለሰጣችሁ ለሁሉም ነገር እውነት አመሰግናለሁ። አልጠበኩም። እነቱም የሚጠብቃት ለእኛ ጠዋት ማታ ሀሳቢያችን ናት። ግድ ይለኛል መውደዴን አንጀቴ ሆዴ ከቷዬን ካሽክፉ ጸጋ በረ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ሰላም። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያል። ይህም ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታርጉ ቪዲዮን ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡን እያልኩ፣ በነገራችን ላይ ራሴን አሞኛል። እግዚአብሔር ይማረሽ በሉ ማለት ነው እና ማታ ደግሞ የሚሄዱን ፊዶ አይቼ በዛው አልቅሼ የተኛው ማለት ነው። ስሜት የተሰማው ማነው እንደ እኔ በቃ ውስጡ ላይ ምንድን ነው የሚባለው? መልስ ያጣችሁለት ጥያቄ ኖሮ አያውቅም እንደዛ ማለት ነው። ማታም ቪዲዮ ያልሰራሁላችሁ በቃ ስሜት የጥሩም ስላልሆነ በዛ ላይ ራሴን አሞኛል በዛ ላይ መጥቼ ወደ እናንተ ከምነፋጠጥ ብዬ ሳልሰራ ቀረሁኝ ማለት ነው። እና በተለይ ይሄን ስሜት በደንብ የሚገባው በሰው ሀገር ሰው ሲሆን ቤተሰቡን ትቶ ሀገሩን ትቶ የሄደ ሰው ይሄ ስሜት በደንብ ይገባዋል። እና በቃ ቪዲዮውን በነገራችን ላይ የሄዱ ቪዲዮዎች ብዙ ጊዜ ያስለቅሱኛል፣ የምትሰራቸው ነገሮች ማለት ነው። እና በአንደኛው ቀን ቪዲዮ ስቄ ከሆነ በሁለተኛው ቀን ቪዲዮ አልቅሳሉ። በቃ መኖኝ እኔ እኔ እንዲ ነኝ። ምክንያቱም ማያቸው ነገሮች ሁላ በቃ ወደ ልቤ ወደ ውስጤ ስለሚገቡ ነው። እና እንደዚህ አይነት ቤተሰብ ብቻ እግዚአብሔር አምላክ እድሜ ከጤና ጋር እንዲሰጥላችሁ እመኛለሁ። ልጅም እንደዚህ በምግባር በሃይማኖት በሁሉ ነገር በእውቀት በቃ አበልጽጎ ማሳደግ በጣም ትልቅነት ነው። መውለድ እኮ በትምትል ይወልዳል። እንደ ዘመኑ ወጣት እንደዘመኑ ዘመኑ ወላጅ አይደሉም። በቃ ያው ታውቃላችሁ፣ ሁለቱም እንግዲህ እናትም አባትም መምህራን ናቸው። መምህራኖች ደግሞ የሁላችንም እናትና አባት ናቸው። ምክንያቱም እዚህ እንድንደርስ ከወላጆቻችን ቀጥሎ ትልቁ ሚና የሚጫወቱት ወላጆች መምህራኖች ናቸው። ረጅሙን ሰዓት ከመምህራኖች ጋር ነው የምንለው፣ እና መምህራኖች በቃ በጣም ትልቅ ነገር ነው፣ ለነሱ ያለኝ ቦታ ማለት ነው። በዚህ አጋጣሚ አባታችን እግዚአብሔር ይማርልን እንደ ድሯቸው ቆመው ሄደው ልጆቻቸውን እንደ አዲስ እንዲያንጹ ከስር የሚወለዱትን እንዲያንጹ ማለት ነው እመኛለሁ። ምክንያቱም ብዙ ናቸው፣ የእነሱ ልጆች ብዙ ናቸው። ሄሉ ናቲ። ሄሉ ና እናቲ፣ በነገራችን ሪቪ ውስጥ ስላል ናቲ እና ና ይደበላለቁብኛል ማለት ነው ዳጊ። ሁሉም ልጆች እነዚህ ብቻ ሳይሆኑ፣ መምህር ማለት ወላጅ ነው። የብዙሀኖች ወላጅ ስለሆኑ በቃ የሚሰማኝ ስሜት አለሳቸውን እንትን ዊልቸር ላይ ሳይ ማለት ነው እና እግዚአብሔር ምረቱ እንዲልክላቸው እመኛለው ከሰው ውጪ። ሄሉ ሄሉዬ፣ በጣም ነው ያማረባት ትናንትና ማለት ነው ሳልናገር የፈለገ በየቪዲዮ ሳልናገር ማለፍ አልፈልግም። ተስተካክላ በቃ አለባበሷል፣ እንደዚህ ኩል እስከሚሆን ድረስ አፌ መለፍለፉን አያቆምም። ይቅርታ አድርጉልኝና ማለት ነው፣ ምክንያቱም አንቺ የምትደግፊያት እየተባልኩኝ በየቦታው መወቀስ ስለማልፈልግና እሷም ደግሞ በቃ የውስጡ ማንነት ውጭም ላይ እንዲታይ ስለምፈልግ ነው። ገባችሁ? ሰው አእምሯችን የተለያየ አስተሳሰብ አለው። ሰው ባለባበሳችን ይለካናል። ሰው በንግግራችን ይለካናል። ሰው በላይ አይቶ ይለካናል። ልባችንን እኛና ፈጣሪ ብቻ ነው የምናውቀው። ገባችሁ? እና የሆነ ነገር ስናገር በቃ ስለዛ ሰው ምኮራበት ሁሉ ነገሩ ምኮራበት መሆን አለበት። ገባችሁ? ሌላ ቤቴጄን አሁን እንደዚህ አይነት ስላለባበስ ስጽፍ ቀጥታ መልስ የሚሰጡኝ ስለሄዱ ነው ብታምኑም ባታምኑም ማለት ነው። ምና አንቺ ነፍስ ስቆጣ የምትወጃት የምትደግፍ ያት ልጅ ርቀና አደል እንደምትሄዱ ይሉኛል። እና በጣም ይሰማኛል። በቃ የውስጧን አይደለም። ስለዚህ አሁን የውስጧን አታቁም ብዬ ብመልስ የዚህንም ሰው መልስ የዚሁንም ሰው ውስጥ አታቂም ነው መልስ የሚሰጠኝ ማለት ነው። እና ስለ ሩታ ስለ ሰሞኑ አለባበስ ራሷን በዛኛው አካውንቴ ሰርቼ ደስ ያለሽን ስህተቱን ሸፍነሽ ትወጅዋለሽ፣ ታደንቂዋለሽ። ደስ ያላለሽን ደግሞ ባለባበሷ ትወቅሻለሽ ተባልኩኝ ማለት ነው። እና ደግሞም እውነት አላቸው፣ እውነት አላቸው። ምክንያቱም ስለወደድኩት አንድን ሰው ስላከበርኩ በቃ ብዙ ነገር የእናቴ ልጅ ለምን አትሆንም? ስህተቷን ሸፍኜ ከእኩል ያጠፉ ሰዎችን እሷን መደገፊ ስህተት ነው። ስለዚህ ሄሉዬንም በቃ በማለባበሷ መቼም ደግፊ አላቅም እኔ። ታውቃላችሁ ስህተት ነው የምትለብሳቸው ልብሶች ጥሩ አይደሉም። በቃ ሲጀምር እንደ ሃይማኖትም እንደ ባህልም ሴት ልጅ ስብስብ ስትል ነው ጥሩ። ይሄ የድሮ ሰው በሉኝ፣ ኔ አያገባኝም። እና ሱሪ ብትለብስ ይሻለኛል። ኔ ሱሪውም ራሱ ቢቀር ደስ ይለኛል። ግን ደግሞ ሱሪ በቃ ሱሪ፣ ሙሉ ሰውነት የሚሸፍን ሱሪ ብትለብስ፣ ሌላው በሂደት ይቀረፋል። ና ሄሉ በነገሮች ስትመጣ እኮ እንደዚህ ያልነበረችም ሚዲያ ላይ አንዳንድ ጊዜ እኛ ራሳችንን ሰውን እንዲስት የምናደርገው ያለ መስመሩ እንዲወጣ የምናደርገው እኛ ራሳችንን፣ ገባቸው የሆነ ነገር አድርጎ ሲመጣ ቶሎ ቀንዱን ስለምንለው በዛ ነገር ላይ በቃ ምን ያመጣሉ አይነት እያለ ይሄዳል ማለት ነው እና ሄሉ ደግሞ እንደምታዩት የበለጠ የሚያከብደ ውሳሌ የሚሆ ባለመሀተብ ናት። ባለመሀተብ ሆናችሁ ደግሞ ሃይማኖታችሁን የሚያስከብር ነገር ነው እናንተ ላይ መታየት ያለበት እና በቃ በአጭሩ ዛሬ የለበሰችው አለባበስ በጣም ወድጀዋለሁ። ማንም ሰው ስጦታ ስጧት፣ እንደዚህ ሽፍን ክልል ያለ ልብስ ስጧት ማለት ነው። እውነት ደስ ነው ያለኝ እኔ በበኩሌ ቢያንስ አሁን ይህንን ስናገር ምን አገባሽ የሚልም እኮ አይጠፋም። ግን ምን አገባሽ የምትሏት ሰዎች በነገራችን ላይ እመኑኝ የምትወዱ ሰዎች አይደላችሁም። ሰው ሲሳሳት የሚነግረው የሚወዱ ለሚወዱ ሰው ነው። ግልጹን ነግሮ እንዲመለስ የሚያደርገው እንጂ እንትን አይደለም። እና አለባብሷ ላይ የቆየውባቸው እናንተ ራሴ ማለት ነው። ታንፍሽ ልቤን ሲያመኝ ና ራሴን ሲያመኝ ታንፍሽ ታንፍሽ ነው የሚለኝ። ከዛ ፍስል ማለት ነው ራሴ ውስጥ ያለው ነገር የሆነ ክፍል ብሎ ሲወጣ ይታየኛል ማለት ነው እና ለዛ ነው በየደቅ የተነፈስኩባችሁ በጣም ይቅርታ አድርጉልኝ ለማንኛውም የምትናፍቁኝ የምወዳችሁ የቤተሰቦች የኔም ቤተሰቦች የሆናችሁ እንግዲህ እኛም ወደ ጉዞ ወደ ሀያ ሺ በቅርቡ ሀያ ሺ እንደምታስገቡኝ አምናለሁኝ ሀያ ሺ ናፈቀ ነው ናፈቀ እኮ አካውንቴ ጋይስ ለማንኛውም ሄሉዬ ሄሉነቴ ጋብ የተሰጠሽ ምክንያት አለው ገባሽ ምክንያት አለው ወላጆች በነገራችን ላይ እኛ በምናደርገው ነገር መናገር እንኳን ቢያቅታቸው በተግባር ያሳዩናል። በፊታቸው ይነበባል በብዙ ነገሮች እና በዚህ ያለበት ደስተኛ አይሆንም። እርግጠኛ ስለሆንኩኝ ነው የምነግርሽ የኔ ውድ እህት እና በቃ እንደዚህ ቀጥይ። እነዚህ እንዳለ በሙሉ አቃጥያቸው፣ እንደው በህልምሽ ቢሆን አቃጥያቸው። አሁን ያሉሽ ልብሶች በሙሉ ቀጥል አድርገሽ በቃ እንደዚህ ስብስብ ባለ ልብስ እንድትመጭልኝ ጸሎቴ ነው እናቴ የሰሜነሽ ስውሩ ኪዳነ ምሕረት ማለት ነው። ደግሞ ስመጣ ኢትዮጵያ ስመጣ ይዤሽ ነው መሄደው እሺ አባዬን ራሱ ይዘናቸው ነው ሄ ያው የደብር ሀዲስ ስለሆንኩ ጊዛ ላይ ቀር ስለሆነ ማለት ነው። አብረን እንሄዳለን። መብራን የሚሳናት ነገር የለም። በአንዴ ብቻ አይቀርም እሷ ደጅ ማለት ነው እና ለማንኛውም በጣም ደስ ብሎኛ። ብዙ ልላችሁ አልፈልግም። ቪዲዮ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ ጫውቸው